ባለቤትኤ በጣም አደገኛ ሰው ነው። እያስፈራራሽኝም ነው። አጉል ጣጣ ሳታመጣባቸው በሰላም ቢመልሱልሽ ነው የሚሻላቸው። እረ፣ እንደዛ ባደረጉ እና እሷንም ከዚህ በላይ ባላ ደከምኳት። ምን ያህል ገንዘብ ብንከፍልሽ እጅሽን ከዚህ ጉዳይ ውስጥ ታውጫለሽ? አንድ ብልቃጥ ይህን ሽላሊት ላጭ ይዘ ከሆነ ይኖረናል። አዲስ አበባን አይደለም አፍሪካን ለቀርብትሄድ ታገኛለች። ሰውዬ ተለቀኝ እንደው ልቀቀኝ፣ አለበለዚያ እኔ ልጮህ ነው። እንደውም የሴት ጮት መስማት በጣም ነው የሚያስደስተኝ። እሪ በይ። በእግዚአብሔር እከፍላለሁ። ጉድ ነው። ወይኔ ሰው፣ ደቂቃ ባልሞላ ጊዜ ውስጥ ከመላክነት ወደ ሰይጣንነት ይለወጣል ወይ? እድልሽ፣ ዋናው የዱር እያለ ቃል ይጣልሽ። አይገርምሽም? እርሜን ልጠበስ ነው ብዬ ደስ ሲለኝ። አሁን ታዲያ ምንድን ነው የሚሻለው? እትዬው ባለማወቅ እኳ አለባት። እነግራትና የምታደርገውን ታደርጋለች እንጂ እኔማ ነፍሴን አልጠለሁም። ተይ እንግዲህ ወዲያን ሰፈር ምረብጥ ረሷ ምን ችግር አለው? ሌላ ሰው ፈልጋ መመደብ ነው። ለምን አሁኑ ነው? አልደውልላትም፣ ይሻላል። ይኸውልሽ የልደት ቀንሽን በኃይለኛው ልናከብር አይደል የወጣ ነው። ስለዚህ ከዚህ ሰዓት ጀምሮ ጭንቅላትሽን ሙሉ ለሙሉ ነጻ አድርገሽ ይህም ምሽታችን እንዴት ውብ አድርገን ማሳለፍ እንዳለብን ነው። መስበ አታስብ ብልሽ ጭንቅላቴን ከምንም ነገር ነፃ አድርጌ ነው የመጣሁት ዛሬ ስክሪፕት ነው ይርሳል። ገጸ ባህሪ መንሃመን የሚባል ነገር የለም። ሁለታችንም ፎከስ ማድረግ ያለብን ልደትሽ እንዴት አሪፍ አድርገን እንደምናከብር ብቻ። አይዞሽ አልኩሽ እኮ ብልሽ፣ ምነው ፈራሽ? አላምንሽማ ምርጥ ተዋናይ እንደሆንሽ አውቃለ ግን ከእኔ ጋር ነው እየተሳሳቀች ያለችው ብዬ ጨዋታ እንሳደራልሽ አንቺ ቤተልሔም ገጸ ባህሪ ውስጥ ገብተሽ በስክሪን ሴቨር ብቻ ታጫውችኝ ይሆናል ምንድን ነው ደሞ ስክሪን ሴቨር ገጸ ባህሪሽ ውስጥ ከገባሽ በኋላ እንዲሁ ከአንገት በላይ ሰውን የምታናገሪ በፊትሽ ነዋ እውነቴን ነው ከስክሪን ሴቨር ሌላ ምን ስም ትሰጂዋለሽ እንዴ ምን ጨዋታ ቀላል ጀምሯል። እቺ ጨዋታ ሆና ገና መቼ ጀመርኩና? ስክሪን ሴቨሬ በርሽሙት በጣም ምርጥ ቀል ለያገኛለት ልበኝ። አሁን በአሪፍ እንደምናከብረው ያወጣሁትን ፕሮግራም መቻለ ቀን ሙሉ ሳስብበት ያዋልኩት ስለሆነ መከራከር የለንብርሽ። ስለዚህ አመራሩ ያንተ ነው ማለት ነው አደለ? ጥሩ። ኦፍ ኮርስ ደስ የሚለንን ምሽት እንድናመሽ አመራሩን ለአንተ ትችላለህ። አሁን ተነስተን ሙምባሳ እንሄድ ብትለኝ እንኳን ጥያቄ ማነሳበት አይመስል። ምን እናደርጋለን? እሺ ወይ እሸት። በጣም አመሰግናለሁ። ግድ የለም ለእሱ አንድ መላ ፈልግለታለሁ። ይልቅ መሳይ ያንቺን ቦታ ሸፈናለሁ ብላ ወደዛ ሰፈር ዝር እንዳትል ንገርያት። አጠገብሽ ካለችማ አገናኘኝ። ሄሎ መሲ፣ የወልሽ ክፍተት ሊፈጠር ነው ብለሽ ሀሳብ አይግባሽሽ። እኔ በራሴ መንገድ ስለምሸፍነው በምንም አይነት ወደዛ ሰፈር እግርሽን እንዳታነሽ። ምናልባት ራሴን ለዋውጭ እንዳልታወቅ ሆኜ በለሽ አጉላ ስህተት ውስጥ እንዳትገቢ ብዬ ነው። በተረፈ እኔ ማድረግ ያለብኝን ሁሉ እያደረግኩ ስለሆነ አይዟችሁ። እሺ በቃ ደህና ደሩ። ይሄ ነገር እንደሚመጣ ገና ከጅምሩ ነበር የነገርኩሽ። ሕይወትሽን አደጋ ውስጥ እየጨመርሽ ነው ያልኩሽ ጊዜ ነገሬን ይሄን ያህልም አክብደሽ አላየሽውም ነበር። አክብዶ የማየትና ያለማየት ጥያቄ አይደለም ታሚ። አደጋው ሳይታየኝ ቀርቶ እንዳልሆነ አንተም ታውቃለህ። አስፈላጊውን ጥንቃቄ አደርጋለሁ ብዬ ስላሰብኩ ብቻ ነው። ምን ማለት ነው አስፈላጊውን ጥንቃቄ እያደረግኩ ነው ማለት? ይሄ ሰውዬ እኮ ሆኖለት ቢሆን ኖሮ እዚች በርች ላይ ደፍቶሽ ሄዶ ነበር። አይደለም እንዴ ነው? ግን እግዚአብሔር ይመስገን ደፍቶኝ አልሄደም። ስለዚህ አሁን ማውራት ያለብን ስላለፈው ሳይሆን ስለሚመጣው ነው። ስላለፈው አይደለም እያወራን ያለ ነው። ፎር ክራይስት ሴክ ነው እንጂ አይደለም። በጭራሽ ምንም ያለፈ ነገር የለማ። እንዴ ምኑ ነው ያለፈው? ሊገልሽማ መጣ፣ ሳይሆንለት ቀረና ተመልሶ ሄደ። ነገ መንገድ ላይ ሊጠብቅሽ ይችላል። ቢሮች ድረስ ሊመጣ ይችላል። እዚህ ቤትሽ ውስጥ ሊመጣ ይችላል። አሁን ምኑ ነው ያለፈው? ኦኬ ኦኬ፣ አላለፈም? ስላላለፈ አሁን በአስቸኳይ መደረግ ያለበት ነገር ምንድን ነው? እንደ ህግ ባለሙያነቴ ከሆነ እየጠየቅሽኝ ያለሽው? እንደ ህግ ባለሙያነትም እንደ ባለቤቴነትም ነው እየጠየቅኩ ያለሁት። ኦኬ፣ እንደ ባለቤትሽነቴማ በዚሽ ሰዓት ማድረግ የነበረብኝ እዚህ ከአንቺ ጋር ቁጭ ብዬ ማውራት ሳይሆን ይሄን ሰውዬ የገባበት ገብቼ ሄጄ መግደል ነበር። ታም ይሄንማ እኔ ካንተ አልጠብቅም። እንደ ህግ ባለሙያነቴ ከሆነ ቆይ እንጂ ውቤ፣ ልክ ስትተያዩ አንቺ እሱ መሆኑን አውቀሻል። እሱስ እሱስ ምን እንዳወቅሽው ያወቀ ይመስልሻል ወይል ኮፍያ፣ ስካርፍ፣ ምናምን ስላደረገ ያወቅኩት ላይ መስለው ይችል ይሆናል እንጂ በደንብ እንደ መታየታችን አላወቀችኝም ብሎ ማሰብ የለበትም። ስለዚህ ይሄ ሰውዬ ከዚህ በኋላ ሊያደርግ የሚችለው ሁለት ነገር ብቻ ነው። አላወቀችኝም ብሎ ካሰበ ቀጣይ ሌላ ሙከራ ያደርጋል። አውቃኛለች ብሎ ካሰበ ግን በተቻለው ፍጥነት አድራሻውን ቀይሮ ይሰውራል። ስለዚህ ስለዚህ አንደኛ፣ ነገ በጠዋት ሁሉንም ነገር ለፖሊስ ሪፖርት እናደርጋለን። ሁለተኛ፣ ሰውየው በፖሊስ ቁጥጥር ስር መዋሉን እስክናረጋግጥ ድረስ እያንዳንዱ እንቅስቃሴሽ ብቻሽን ሳይሆን ከኔ ጋር ይሆናል። ግን ዛሬ ሌሊቱን ዕቃውን ጭኖ ቤቱን ለቆ ቢሰወርስ? አያደርገውም። ልሰወር ካለም የቢሮውን ዕቃ መጫን ግድ ይለዋል። የህንፃው የጥበቃ ክፍሎች ደግሞ በምሽት ምንም አይነት ዕቃ እንዲወጣ አይፈቅዱም። አሪፍ ቤት እንፈልግና መርጥራት እየበላን በመርጠፊኑ እንሟሟቃለን። ከዛ አሉ የተባሉ ጭፈራ ቤቶች እየዞረን ዳይሬክተራችን ነው። ስለስራ ከሆነ አላወራውም። ምናልባት አስቸኳይ ነገር ሊጠይቀኝ ፈልገው ከሆነ ነው? ብዬ ኮ ነው። ምነው ብርሽ ደበረ እንዴ? እንዳልኩ አስቸኳይ ነገር ሊጠይቀኝ ከሆነ ብዬ ኮ ነው። አልደበረኝም ግን ምንም ነገር ጣልቃ እንዳይገባብን የምመኝበት ምሽት ስለሆነ፣ ከዚህ በኋላ ምንም ጣልቃ የሚገባብን ነገር አይኖርም። እኔም ቢሆን ስልኬን ስዊች ኦፍ

እንደ አይነቱ ጌም እንደሚያስደስተኝ ሌላ ምንም ሚያስደስተኝ ነገር እንደሌለ ሺ ጊዜ ነግሬሻለሁ። ይሄ ነገር ግን ፈጽሞ እንደማይገባኝ ታውቂያለሽ ዲና ስልሽ። ይሄ እንደዚህ አይነት ነገር የሚያስደስትሽ ከሆነ እኔ እንጃ፣ የሆነ ችግር ያለብሽ ነው የሚመስለኝ። ችግርም በዩ ምንም በዩ ግን በጣም በጣም ነው የሚያስደስተው። ወይል ሳድስት ነኝ እያልሽ ነው። አይደለሁም ብዬ መከራከርሽ እንዳይመስልሽ አይደለም። ኤዲ፣ ወንደሰነን አግኝቼው ነበረ። ስልክሽን ስሞክረው ዝግ ነው። እባክሽ ክፈችው ብሎሻል። ሄሎ ብዬሽ ነበር፣ ግን ትንሽ ድክም ስላለኝ ተውኩት።

ሰላምና በዚህ ቀን በዚህ ሰዓት የት እንደነበርን ካስታወስ፣ እሸልምሻለሁ። የስንት ብር ጥያቄ ነው? ከምሬ ነው፣ አሪፍ ነገር እሸልምሻለሁ። ዋ፣ በኋላ ግን ማፈር የለም። እፍርታም እንዳልኩማ፣ ማን አንቺም ታውቂያለሽ ወይ። እሱማ እንዳንተ እፍርታም አለ እንዴ? ወላ አይደል እንዴ? ካርታስ ንጫወት፣ መታፈር ደግሞ ወይ? ካርታ ሌላ ይሄ ሌላ። ይልቅ አስታውሽ እና መልሽ። የት ነበር የነበርነው? ካስታወሽ፣ ግዜ ተስፋ ታስቆርጠኛ እንጂ እሺ፣ ሞክሪ ቆይ እንጂ ጥያቄ፣ እኔ የት ነበርኩኝ? አንቺ የት ነበርሽ ነው? ወይስ አብረን ነበር? አብረን ነበር፣ አብረን ነበርን ሰው ልንሆን እንችላለን። እሺ፣ ፍንጭ ስጠኝ። ፍንጭ ከሰጠሁሽ ማ መልሱን ሰጠሁሽ ማለት እኮ። እና በዚህ ቀን በዚህ ሰዓት ልደት ኔት ነው ያከበርነው። ሉላዬ አትልፊ። በተአምር አታስታውሽም እንዴ? እንደዚህማ እርግጠኛ ከሆንክ ምን አስለፋኝ? ታዲያ አንተ ነገረኛ፣ ሽልማቱ ቀርቶብኝ ማለት ነው? እንደዚህ ብሎ ነገር ማ የለም። ብርሽ በማርያም ቁርጠት ነው የሚሆንብኝ። እሱን እያሰብኩኝ እደብረሃለሁ። ኧረ ማስፈራራት ቤት ቤት መጣሽ፣ የእኔ ጦጣ። ብርሽ ሙት፣ ማን ጠይቀኛለህ። ካልነገርከኝ ስለ ሌላ ነገር ማሰብ እንደማልችል ነው ብነግረህ። እሺ ነግርሻለሁ፣ አድናቂሽ መሆኔን ግን ወኪልኝ ነበርሽ የተከበሩ አድናቂ፣ መልሱም በቶሎ ይንገሩ። እሺ አምና በዚህ ሰዓት እኔና እንቺ የት እንደነበረን አስታውሽ ከተማመን ምን ትሸልምኛለሽ? እኔ ምን አቅም አለኝ? እናሸልማለሁ። ግድ የለም በዛ ነሰ ሳይባል ባቅምሽ ባቅሜ? የግማሽ ሰዓት ማሳጅ ይሰጣለሁ ብልህ ወደ ከዚህ በላይ ሽልማት አለ እንዴ? ዜ እንዲል አምና በዚህ ሰዓት ቀድሞ ነገር የልደት ቀንሽ መሆኑ ሁለታችንን እረስተ ነው ስለነበር ከቤት ቀስቀስ አላለ በጊዜ አጠፋፍተን ነው የተኛነው። ትዝ አለሽ አይደል? ቀላል ትዝ አለሽ በሶስተኛው ቀን አይደል እንዴ? እንዳጋጣሚ ካላንደር ሳይ ልደት ቀን እንዳለፈ ያወቅሁት ደግሞ እኮ እኔ ሆን ብዬ አረሳስቼ ያሳለፍኩብሽ ይመስል እንደዛ መፈንዳትሽ። ኖ፣ ያን ዕለት የፈነዳውብህ ሆን ብለህ ልደቴን አስረሳኸኝ ብዬ አይደለም። እኔ እንኳን ብረሳ አንተ እንዴት ትረሳለህ ብዬ ነው። የልደቴን ቀን ካላስታወስክ አንተ ምንድን ነህ አይደል ያልኩህ? እንዴ ሉላዬ፣ ለጨዋታ ብዬ እኮ ነው ያስታወስኩሽ። እዚሁ በዚሁ የዛ ቀኑን ፊትሽን ታመጭብኛለሽ። እባክህ ተው። በጣም ቆንጆ ሙድ ላይ ነበርን። እንደዛ አይነት ደባሪ ነገር በዚህ ሰዓት ማስታወስ ጨዋታ መሆኑ ነው። እርሹ። እሺ ምን ማለት ነው እርሹ ማለት? የታሸገ ሴፕቲክ ታንክ ከፍተ እንዳይሸትሽ እንደማለት እኮ ነው። ይቅርታልኩሽ እኮ የእኔ ቆንጆ፣ እንዳልሽው ሳላስበው የታሸገ ሴፕቲክ ታንክ ከፍቼ ሊሆን ይችላል፣ ግን መልሼ አሸኩት ብልሽስ? ቴንክዩ። መልሰ ስላሸከው ኦሬዲ የወጣው ሽታ ግን አብሮን እንደሚቆይ እንዳትጠራጠር ነው። ሽታ አብሮን ይቆያል። አዎ። ምን ነው ማስፈራራት ነው? ምን ያስቀሃል? የሰከርኩ መስሎ ነው? ኧረ እኔ ሰከርሽ አላልኩም። ደግሞ ብትሰክሪስ መስከር አይደለም ብትን ብትይዝ ያለሽው እኮ ከኔ ጋር ነው። ከአንተም ጋር ቢሆን መስከር አልፈልግም። መስከር አለ

ምኑ ይሄ ምንድን ነው? አልበማ አይን የለሽም እንዴ? አይንማ ስላለ መሰለኝ እኮ እየጠየቅኩ ያለሁት። ሺት ሰፊው ፕላስተር አለቀ እንዴ? እንዴ ገና ስለ ፕላስተር ማውራት ያምርሃል። እነዚህ ሴቶች ማን ናቸው? እነማንስ ቢሆኑ ምን አባሽ አገባሽ። አሁን ታግዥኝ እንደሆነ አግዥኝ፣ አለበለዛ ውጭልኝ። የወሬ ሰዓት አይደለም። አንተ ወራዳ ልክስክስ ለካ ይሄ ጉድ ስላለብህ ነው አንዲት ጉድ ተወጣብኛለች ብለህ እንደዚህ የምትርበደበደው። ሰላጣ በጣም ነበር የምትወዱ። አንተ ለምንድን ነው የሰላጣ ዘር እንደዚህ የጠላው? ከብት ይመስሉ ቅጠል ማመሸት ሁሌ ነው ግርም ነው የሚለኝ። ከማዬ ጋር እኮ አብራችሁ ያደጋችሁ አትመስሉ። አብሮ ማደግ ሌላ ቅጠል ማውደድ ሌላ ስልህ። አንተ ለስጋ ምግብ ያለ አይመስልህ። ማዬ ደግሞ ለስጋ ብዙም ደንታም አልነበራትም። ምግብ ማለት ስጋ ነው። እሱ ለአንተ ነው። ለሌሎች ደግሞ ቅጠላቅጠልና ፍራፍሬ ከስጋ የማይተናነስ ምግብ ነው። እንዲያውም ባይበልጥ ዚ የጅል ፈሊጥ። እንደሱ ቢሆን ኖሮ አንበሳ ቅጠል ይበላ ነበረ። እንዴት ሚዳቀ ብሎ መያዝ ያን ሁሉ መከራ ከማየት እንደ ሱማ ካልክ። እንዲያውም የሰው ልጅ ለስጋ አልተፈጠረ። እንዴት ያለ ምንድን ነው? ለስጋ የተፈጠረ ቢሆን ኖሮማ ልክ እንደ ስጋ በሊታዎቹ እንስሳት እነዚህ ሁለት ክራንቻ ጥርሶቹ ትልልቅ የሆኑ ነበረ። አረ፣ አሁን እኛ እኮ ጥርሳችን ልክ እንደ ሳር በሊታዎቹ እንስሳት ክምክም ያለ ነው። አረ ክምክም ያለ ታዲያ ሰላጣ፣ ቲማቲም፣ ቃሪያ፣ ሽንኩርት፣ ገለመሌ ከምከትፉ ለምን አጎንብሳችሁ ሳር አትግጡም? አያጉቴ እነ ቫይታሚን፣ እነ ካርቦሃይድሬት ተረሱ ማለት ነው። ግድ የለም። እናንተ ቫይታሚን ናችሁ። ግን እኔ ስጋ ይምበላል። አጎቴሙት በጣም ነው የተሸወድከው። ወይ ጠናታ! ዛሬ ተቋጠረልኝ ምሳ። እንዲህ አሪፍ መሰለሽ? ቢዚ ክላሱ ለቁጮ፣ ስለሱ ነበር ማስበው ብለሽ ታምኛለሽ? እንዲህ ይሄን ያህል ሙች የምሳሳት ራሱ በግድ ነው የደረሰልኝ። ምን አምጥተሽ ነው በእናትሽ? አይ እሱማ ሰርፕራይዝ ነው። እንደዛማ ከሆነ ዛሬ በመቅረስ ብቻ እንላቀቅ። አብረሽ ነው በላው። የኔንም አንድ ላይ እንበላለን፣ ያንቺንም አንድ ላይ እንበላለን። ወይኔ ጉዴ! ይሄ እነማን ስራ እንደሆነ ገባሽ አይደል? አይዞሽ እንትዬ ይሄን ጉዳቸውን ለሙዬ ነግርላቸውና ኦፊስ ተጣታ ዋጋቸውን ሲያገኝ ታያለሽ ማናት ሙዬ ሚሳባ እኔ ሙዬ ነው ምላት አይዞሽ ያን የምሳሌ ሁለታችን ነው ይበቃል ሰዎች አይን አይቶ እኮ ልብ ይፈርዳል በስመ አብ ማየት ነዋ ታዲያ ወይኔ ጉድ ሳምሪ ጭራሽ አይነት ስውር መሰልሽ እኮ ኧረ ዝም በይ ካልሽ እስኮ ከአንቺ ይልቅ እሷ ላይ ነው የሚያምረው ጎሽ እስቲ ንገሪልኝ ለዚች ለጉረኛ እሷ እንደውም ኤፊ መጣች እሷ ትገላግለናለች ኤፊ በማርያም ምንም ሳታዳጊ ንገሪልኝ ይሄ መነጽር ማናችን ላይ ይበልጥ ያምራል? ነገር ይሄ ማን ነው? እሱማ የሳቤላ ነው። ግን ማናችን ላይ ያምራል? ኤፊ በማርያም ማዳላት የለም። የሳቤላ ከሆነ ሳቤላ ላይ ነው። ማን እንዴ? ኤፊ መቻየሹ ኦኬ። ለካን ላየሹ። እነሱ ላይ ሳታይ ምን ማየት ያስፈልጋል? እንዴት? በቃ የራስሽ ካልሆነ ቢያምርብሽም አያምርብሽም ቢያምርብሽም አያምርብሽም። ጉድ ስሙልኝ። አማርኛ በእንኪ ልጅ፣ ለዚህ ይሆናል ይሁሉ ጉራ። ይልቅ ኤፊ ፊሽ እኮ ሲፈልግሽ ነበር። መቼ? አሁን ላይብራሪ የገባሽ ገባሽ መስሎት ወደዛ ሄደ መሰለኝ። እዛ ከሆነማ በቃ አገኘዋለሁ። በልቻ። እኔ የምለው እናንተ ኤፊና ፊሽ ግን እንዴት ነው? አይ ጠርጣሪት፣ እንደው ምን ላርግሽ። አይ እንደዛ ነው ብላችሁ ነው? አአ የሆነ ነገርም አለ። የእሷን እንጃኝ። ፊሽማ ከተንሳፈፈ ቆየ እኮ አይደል? ምን ሆንሽብኝ? መቶ በመቶ እርግጠኛ ነው ኧረ በፈጠረሽ፣ ኃጢአት እንዳትገቢ ጅሊት። እንዴት እንዴት ክርፍፍ ብሎ እንደሚያየት እንኳን አልጠረጠርሽም ማለት ነው? ኧረ ዝም ብላችሁ ነው። በሌላ እንኳን የሚያት አይመስለኝም፣ አይመስለኝም። አይን የለኝም ለምን አትይም። ዊሳም ብዬ ሳቤላን እንኳን ታያት። እሷ እንደዚህ አይነት ነገር የሚገባት አትመስልም። እንዴት ነው የማይገባኝ? እናንተ የተለየ ተገጠመላቸው እንት ላለ እንዴት እንግዲህ ቢሆን ነዋ። ኧረ እንደዛ ከሆነስ ቶሎ ነገሩ እናኛ መሄድ እናስገጥመ። እኔ በበኩሌ ወገኖች፣ በፊሽ በኩል ያለው ጥብስ ይሸተኛል። ወይኔ ጉዱ ምን ጉድ አለው? እናንተ እንደምትሉት ከሆነ ሆነ ይባላል። ሀይ ምስኪን ሳቤሎ ምን አለ? አንቺ እንደምታስቢ ሁሉ ነገር ሲምፕል ቢሆን ማለት አልገባኝም። አስቢው እስኪ ኤፊስ እስክትበስል ፊሽ ማረሩ ቀላል ማረሩ